ዲፌንድ ልናደርግላቸው የምንችል አንድ፣ ሁለተኛ በእኛ ጉዳይ ላይ በምን አይነት መልኩ አገልግሎቶች መካሄድ አለባቸው፣ በምን አይነት መልኩ ኮንፍሊክቶች ሲፈጠሩ ኮንፍሊክቶች ውስጥ ኢንቮልቭ የሚያደርጉ በወንድሞች መካከል የሚገቡ ካሉ እነዛ ሰዎች በእርግጠኝነት የምነግራችሁ ዳቲዝ፣ በቃ ለሚመጣው ኪወስ ራሳችሁ አዘጋጁ። ምክንያቱም ከወንድሞቻችሁ ጋር በሚኖር ኮንፍሊክት እናንተ ነው መወጣት ያለባቸው። እ ሶስተኛ አካል መምጣት የለበትም። ይሄን መፍቀድ ማለት ባይዘዌይ ነገ ከነገ ወዲያ ለሚፈጠሩ ሌሎች ጣጣዎችን መፍጠር ነው አንተ የምታስተምረው ትምህርት አለ እኔ የማስተምረው ነገር ይኖራል ሮንግ ነገር ነው ወይ ሌሎች የሚያስተምሩት ከሁለት አንዳችን ሳስተናል ወይ ደግሞ የሁለታችንም እይታ ነው ብሎ ይቀጥላል በዛ መልኩ ይሆናል ፖይንት ኦፍ ዲስከሽኑ እዚያም ቤት ሲያነሱት እየሰማሁ የነበረው ዲስ ጋይ በእኛ ቸርች ጉዳይ ላይ ኢንቮልቭ እያደረገ ነው አለ በቃ ኤኒ ዋን የኦርቶዶክስ ተከታይ የሆነም ማለት ይችላል ባክ መደረግ አለበት ብዬ አልገምትም ያንን ነው ባይዘው የምለውእና ካካ እየጻፈልኝ ለካካ ልንገረው። እናቴ ምንድን ነው የረከሰ ያልከው? እስኪ ባይዘው እኔ አደለውም የረከሰ ያል ነው ካካ። ያ እኔም እዛ ላይ በእዛው ልጠይቀህ ነበር። ያው ኢስተርን ኦርቶዶክስ ቸርች እንደሚታወቀው አንድ ቸርች አይደለም፣ በጠቅላላ ነው። አይ ኢስተርን የሚባሉት አለው ናቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች እኮ የኢስተርን ስል አሁን የየሩሳሌም አለ የሞስኮ አለ የሰርቢያ አለ የሮማንያ አለ የቡልጋሪያ አለ የጆርጂያ አለ የግሪክ አለ ፖላንድ አልባንያ አሉ አደለ እነዚህ ሁሉ አሁን ይሄንን የእነሱን ቴዎሎጂ የሚይዙት የነገረ መለኮት አረዳዳችን ባይዘዊ አንድ አይነት ነው ግን የትኛዋ ናት እንደዚህ አይነት ነገር ያለችው የትኛዋ ናት ማለት መረጃውን ስለፈለግኩት ብዬ ነው የግሪክ ኦርቶዶክስ ቤተክርስቲያን። ስለዚህ የግሪክ ናት ያለችው። ስለዚህ አሁን ይሄንን አግሪመንቱን እያደረገች ያለችው በኮሚኒየን ጉዳይ የሚመለከታት የግሪክ ብቻ አይደለችማ ሌሎቹም ፋሚሊዎች ይጨምራሉ፣ ኢንክሉድ ያደርጋሉ። ስለዚህ አሁን አሴ ቤተክርስቲያን አሁን ስናወራ እንግዲህ መቼም ለአንተ አልነግርህም የምታነብስ ሆነ እንደ ቤተክርስቲያን ብለን ወይም ደግሞ የኢስተርን ቸርች ብለን ስንጠራ የትኛዋን እየጠራን ነው? ማንን ማንን ኢንክሉድ ማድረግ አለብን የሚለውን ነገር እንደዚሁ ለንግግርም እንትን ማለት አለብን። እንግዲህ አንዷ ሎካል እንግዲህ እነሱ እንደዛ ብላ ሊሆን ይችላል። እኔ መረጃው የለኝም፣ ግን ያለችበት ነገር መታየት አለበት። ግን አሁን እኔ ያለን መረጃ ምንድን ነው? እንዲህ አይነት አመለካከት አሴ ቸርች የላቸውም። እነሱ አሴ ፋሚሊ የላቸውም። እንደ ፋሚሊ ሪስፔክት አላቸው እንደገብተዋል አባባል አይደለ ለምን ይኸው ለኮሚኒየን ወይም ደግሞ ለአንድነት ከጉባኤ እየተደረገ ነው ስምምነት እየተደረገ ነው ያን ስምምነት የምታደርገው እራሱ ይቺ ኢስተርን ቸርች ናት ኦኬ ስለዚህ አንን በትክክል መመልከት አለበት ይልቁንስ ግን ምንድነው ቴዎሲስ በአጭሩ ምንም አይነት ጥላቻ መኖር የለበትም ለማንም ምንም አይነት ጥላቻ አያስፈልገንም በቃ አሁን የጌታ ቤተክርስቲያን አንዲት ናት፣ ይሄው እኛ ያለንባት ቤተክርስቲያን ናት ብለን እናምናለን። ከዚን ወደ አንድነት ደግሞ የሚያመጣ መንገድ ካለ በዚህ ቅድም ስትናገርም ሰምቻለሁ፣ ባይዘወ ወደ አንድነት እየመጣን ነው ዊ ወርክ ኦን ኢት ነው ያልኩት እንጂ አንድ ነን አላልኩ። ኦኬ አግሪመንቱ ኦልሬዲ አግሪድ ተደርጓል ወላ አግሪድ ስቴትመንት ነው የሚለው ኦኬ። ስምምነት ሆኗል፣ ግን ተፈጻሚ አልሆነም ነው ብዙ የቴክኖሎጂ በጣም መልካም ነው መሆን ያለብን። ጥሩ ነው እንደውም በጣም መጸለይ ነው ያለብን። ገብቷችኋል? አንተም እና ጥሩ አይነት ስሜት ነው እንጂ ማንጸባረቅ ያለብን ጥላቻን ብቻ። ሰው ስላወራ ያን ምናልባት አልኩ። አሁን ስተርኖች የምናውቃቸው አሉ፣ ወጣቶችም የሆኑ ስኮላሮችም የተወሰኑ አሉ። ስቲል ሞኖፌሳይት አድርገው የሚያየን እንዳልከው። ግን ያ ማለት እነሱ እንደዛ አሉን ማለት እኛ ወይም ደግሞ ሙሉ ኢስተርን ቸርች የተባለችው እንደዛ ትላለች እያለችን ነው ማለት አይደለም። ፕላስ ደግሞ እኛም ደግሞ በተቃራኒ እንደዛ ማለት የለብን። ይሄ ዝም ብሎ የሆነ እንትን ይሆናል። ገብተዋል አደለ የህፃን እንትን ስለሚሆ ሌቭሉ ማለት ነው መቼ ማሳቢን ትረደኛል ብዬ አስባለ። ግን አንድ ነን አላለም ከኢስተርን ፋዘር ወይም ደግሞ ከኢስተርን ስኮላሮች እንጠቅሳለን። ይሄ ያለ ነገር ነው፣ ይጠቀሳል። እንደ ሊቅ እንጠቅሳቸዋለን፣ እንደ አባትም አንቀበላችኋሉ አሉ ቀን ግን አንድ ሰው ደግሞ ቅድም የተባለው ይሄ ኤክተስ ምናምን እኔ ፐርሰናል አላቀው አልባሻችሁም፣ እኔ አላቀውም፣ ቲሲሲ ጌታ በሚያውቀው። ግን ማንም እሱን ዲፌንድ ሊያደረግ የገባ የለም። ግን የሰው ሀሳቡን መስጠት ይችላል። እሺ ፋይናል ምንድን ነው? ሀሳቡን ሰው መስጠት ይችላል። ማንኛውም አንተም መስጠት ትችላለህ፣ ባይ ዘ ወይ እኔም መስጠት ይችላል፣ እሱም መስጠት ይችላል። ይህን ያህል ቤት ከፍተህ ራሱ እኔ ስለአንድ ሰው ሀሳብ ሰጠህ ብለህን ራሱ ማውራት እንደው ጊዜ ተርፈዋል ማለት ነው፣ እንደውም ሳስበው ማለት ነው። ኤንዌስ እንደዚህ የመስራት ቴንኪዩ ያ አግሪ፣ በዚህኛው ፖይንት አግሪ በአብያተ ክርስቲያናት መካከል ለሚመጣው ኮንሰንሰስ ወደፊት ለሚመጣው ህብረት ምናምን ፖዘቲቭ ነገር መስጠት ስፋይን። ግን ያ እኛ የምንጠብቀው የቤተ ክርስቲያን ድምፅ አደል? የእኛ ቤተ ክርስቲያን ይሄን አርጉ ስትል ዊ ፎሎ ያንን፣ ይሄን አታርጉ ስትል ሳትል ስትቀር ደግሞ ያው ያለችውን እናደርጋለን፣ የተባለውን እንፈጽማለን። እኛ ቅድም የገለጽናቸው ነገሮች የእነሱ እኛን የሚገልጹበት ነው። ኢትዮጵያ ላይ ቁጭ ብላችሁ ነው። አንድ እንግዲህ ከአንዴ ምናምን ቀዘቀዘባ እንዝገው እያልኩኝ እኮ ነው ዋናው ሀሳብ ላይ ስለተስማማን፣ ያው አንተን መስ የነበረው እዛ ነው። እኛ ደግሞ በዛ መልኩ አይደለም። ፕላስ ደግሞ ቅድም እንዳልኩት ማንም አዲስ መረጃ መጣ የለም ልጁ ራሱ ስለ ራሱ የገለጸውን ነገር በማንሳት ማብራት ያው ወሬውን ከመድገም የተለየነ ትርጉም ሊኖረው እንደማይችል በዚህ አጋጣሚ ግልጽ ማድረግ ያክል እንዲህ። በተረፈ ምንም ርዕስ መሆን የሚችል ነገር ያለ አልመሰለኝም። እና የሚገባውበት ዓላማ እንደነገርኳችሁ እናቱ እንደመጥራት ነው። በተረፈ በቃ ደህና ዋሉ። የቀረ ሀሳብ ከሌላችሁ ቃ ዮሲሲ ድንገት ተሳስቼ እንዲህ ጮክቼ በጣም ይቀርታል።

እሺ የውባዬ ሁላችሁንም ሰላም ብያለው። ከታችም ያላችሁት ሰላመ ክርስቶስ ከኔም ከእናንተ ጋር ይሁን፣ ሰላም ብያለው። እንትን የለቀኩት ቪዲዮ ነበር እና ሰሞኑን እዚህ ብዙ ሰው ስላለ ነው እና ክርስቲያኖች በተቻላችሁ አቅም ይህን መልክት ብታስተላልፉልኝ ደስ ይለኛል። እና አንዳንድ ክርስቲያኖች የእስልምና በዓላት ሲመጡ ወይ ደግሞ ጾም ሲመጣ ካለማወቅ ነው፣ ይገባኛል። ካለማወቅ በተለይ ደግሞ እህቶቻችን በመንዙማ ቪዲዮ እየሰራችሁ አብራችሁ ቁጭ ያላችሁ ነብዩ ነብዩ የሚል መንዙማ የተለያየ በቃ ፍቅሩ እንዳለ ሆኖ ከየትኛውም ሃይማኖት ጋር የሚኖረን ፍቅር ይኖረናል። አብረን የምንኖርበት አካሄድ ይኖረናል። ከዛ በተረፈ ግን እንደው በጣም የወደዳችሁ መስሏችሁ ባለማወቅ ነው። ትንሽ እንኳን ያነበበ ሰው፣ እስልምናን ትንሽ የተረዳ ሰው፣ እስልምናን ትንሽ የተረዳ ሰው ክርስትና ላይ ያለው ነገር የሚያውቅ ታሪኮችን የተወሰነ የሚያውቅ ሰው ይህንን በፍጹም አያደርግም። ግን ደግሞ ባለማወቅ ነው ይገባናል። የምታውቁ ደግሞ እንደዚህ አይነት የሚያደርግ ሰው ካለ፣ ካጠገባችሁ ወንድም እህት ካላችሁ፣ ጓደኛ ካላችሁ፣ ስታዩ ደግሞ አትለፉ። በውስጥም ለመናገር ሞክሩ። እስልምና በዓላት ሲመጡ፣ ጾማት ሲመጡ፣ አጽዋሞች ሲመጡ ቪዲዮ እየሰራችሁ በመንዙማ የምትለቁ ክርስቲያኖች ማለት ነው። ክርስቲያኖች፣ እህቶች፣ ወንድሞች፣ እስፔሻሊ በጣም ያየዋቸው እህቶች ማለት ነው። ከእንደዚህ አይነት ነገር ተቆጠቡ። የማታደርጉ ሰዎች ካላችሁ ደግሞ የሚያደርጉ ሰዎች ስታዩ መልእክት ለማስተላለፍ ብትሞክሩ፣ ትላልቅ ፎሎወር ያላችሁ ሰዎች ደግሞ ቪዲዮ ብትሰሩ አሪፍ ነው። በጣም በጣም በጣም ብዙ እህቶችና ወንድሞች ስህተት ውስጥ እየገቡ ስለሆነ ማለት ነው። እናችን ለማለት ነው። የተረዳችሁኝ ይመስለኛል። ከላይም ከታችም ያላችሁት ይህን መልእክት አስተላልፉ። የምታውቁ ሰዎች እንደዚህ አይነት ቪዲዮ ስታዩ በውስጥ የላቸው ለመጻፍ ሞክሩ ቪዲዮ ለመስራት ሞኩ እና በተቻላችሁ አቅም እየው ባዬ ያመሰግናሉ። ሁላችሁንም እግዚአብሔር ያክብርልኝ። እሺ፣ እዮባ እናመሰግናለን። አንትሽ አኪ ለምን ወጣ ሰውዬው? ቆስቲ አንዴ እሺ። ሰላም ለሁላችሁ ብያለሁ፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በወላችን ላይ ጸንቶ ይኖር። ቆይ አንዴ ምንድነው ዘ ደግሞ ዘ፣ ኦኬ ኦ ሶሪ፣ በጣም ይቅርታ፣ አሁን እየመጣልኝ። ኤኒዌይስ ምንድነው ስለ ኤርቴስ ተነስቶ ነው ሀሳቡን አልተረዳሁትም፣ ሳልረዳው እንዳልሄድበት አይ በቃ፣ የኤክትስ ቴሌግራም ላይ የጻፈው አንድ ጽሑፍ ነበረ ከገድላትን እቅበተ እምነት ጋር ተያይዞ፣ እቅበተ እምነት እምነት ነው የሚታቀበው ሃይማኖት ገድል ከሆነ ገድል አቃቢ ነው የሚባለው ገድል አቃቢ ነው የሚባለው ምናምን ብሎ የጻፈው ነበር እና እሱ ላይ ስተር ነው ልጁ ምናምን የሚል ነገር ሲነገር ነበረ እና አጋጣሚ ሆኖ ግን ስለ እሱ አልነበረም እያነሳን የነበረው ቴዎስ ገብቶ በሱ ጉዳይ መስሎት እንትን አለ። ለማንኛውም እሷ ላይ ምናልባት ከእሱ ጋር ተያይዞ እሱ ነው ያስተዋወቀን የሚባልም ነገር ስላለ አንተ ሀሳብ ብሰጥ ነጥሩ ነው። እሺ፣ አው ክተሰን ነኝ ያስተዋወቅሁት ገብረየስ ነው። በጣም መውደው ወንድሜ ነው። ይህ ከእግር ጋር ተያይዞ ምናምን እሱ የጻፉን ጽሑፍ አይቻለሁ። እሱን የራሴ የምጋሩ አሉ እና ምን ዕቅበተ እምነት ማለት ጥሬ ቃሉ በቀጥታ ሲተረጉም እምነትን ማቀብ። እምነት ማለት ሃይማኖት ማለት ነው። ሃይማኖት ማለት ለቅዱሳን አንድ ጊዜ ፈጽሞ የተሰጠው አስተምህሮ ማለት ነው። እሱን መጠበቅ ማለት ነው። ባጭሩ እሱን መጠበቅ ነው እንጂ የተለያዩ ለተለያየ ለሚሰጡ የሊቃውንት እይታ፣ ለተለያዩ የገድላት መጽሐፍት፣ የታምራት መጽሐፍት ለእሱ አይደለም የሚነገረው። ዕቅበተ እምነት የሚነገረው ለእሱ ሳይሆን አባቶቻችንም ያቀቡት እምነት እንደነዚህ አይነት ጉዳዮችን ሳይሆን በቃ ለቅዱሳን አንድ ጊዜ ፈጽሞ የተሰጠውን ሃይማኖት እሱ ነው እና ኤንዌይስ ክቴሳ ኢስተርን ነው። እውነቱን ለናገር በፊት አላቅም ነበረ፣ ግን የሆነ ሰዓት ላይ ያወቅኩኝ። እስቲል ምንም ለሱ ያለኝ ነገር አልተለወጠም። ያው ሀሳቡ ምንድን ነው የኦርየንታል ቤተክርስቲያን አይነቱ ለመውጣት እያሰበ አይነት ያለ ልጅ ነው እና ጥሩ ንባብ ያለው አይነት ሰው በጣም ጥሩ የሚያነብ ጥሩ እግዚአብሔርን መውደድ ያለበት ሰው እንደዚ አይነት ሰው ነው እና አጋጣሚ ሆኖ ቲክቶክ ላይ ሊመጣ ነው ሰሞኑ። እና እንደዛ እያለ የነበረ ሰው የሚመጣ ከሆነ እዛ ቴሌግራም ላይ ብቻ ሳይሆን እዚህ ላይ ማስተዋወቃችሁ አስተዋውቃለሁ ማለት ነው። ቲክቶክ ላይም ሲመጣ አሳውቃችሁና ታገኙታላችሁ። አክቹዋሊ እሱ እንደዚህ አይነት ርዕሶች ውስጥ ጭራሽ ኢንቮልቭ ማድረግ መግባት የሚወድ አይነት ሰው አይደለም። የሆነ ጊዜ ላይ እዚህ ጉዳይ ላይ የተወሰነ በተከታታይ ስጽፍ የተወሰነ አገልግሎቱ የሚያደናቅፍ ሆነ እና ነገሩን ባየው ሰዓት እንደውም እሱን የሚጨንቀው ጊዜ የኦሪየንታል ቤተክርስቲያንን። አሁን ብዙ ሰዎች እሱን እንደሚቃወሙ አይነት ሰዎች ከሚወዷት በላይ እሱ ይወዳታል ቤተክርስቲያንን። ብዙዎቹ ቤተክርስቲያን የሚወዱ አይነት ሰዎች አይደሉም። ባይዜ አሁን ብዙ ጊዜ ችግራችን ቤተክርስቲያን የምንወድ አይነት ሰዎች ሳንሆን የሆነ ወይ የምናውቀውን ወይ ልማዳችንን። አሁን ልማዳችንን ስል ስፐሲፊክ ይህንን ጉዳይ ያልኩኝ አይደለም፣ ግን ልማዳችንን ወደድን ማለት በኢርሳን ወደድን ማለት አይደለም። እሱ ልዩነት አለው። ለማንኛውም እሱ ለኢርሳን ያለውን ፍቅርን ያውቃሉ። ለዛ ነው ያስታወቁት። እና እንደዚህ አይነት ርዕሶች ላይ የሚሰራ አይነት ሰው አይደለም። እንደዚህ አይነት ነገሮች ላይ እንዳልገባ እንዳልሰራ ምናምን ነገር በሚለው ነበረ ሲጽፍ የነበረው ሞሮፍ። እስልምና ላይ እና ኤቲዝም ላይ ምናምን የመስራት ሀሳብ ነው ያለው

የምን ምሳሌ ነው? ላይ ላይ ስማ አምፖሏ ላይ ትንሽ ጠቆር ያለ ነገር የሆነች ቦታ ቢኖርባት እኮ መላጣ ነው የምትመስለው። የራሱ ነው በአካል ጨዋቶ ዳለ ላይ ታ ትቀየርብኛል። አብራችሁ ስማ አንተና እ አንተና አንት ቆማችሁ ነው የሚመስለው። አረ በለው ስማ፣ ስንት እንደሆነ ብታውቀው ዋጋው እንደዚህ አትለይም ነበር።